በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች፣ እንደምን ሰነበታችሁ? እግዚአብሔር አምላካችን በሰማይ በመላእክቱ በእኛ በልጆቹ ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ንስሐ እንዴት ይገባል በሚል ርዕስ እንማራለን እግዚአብሔር ለሁላችንም ማስተዋሉን ህሊናውን ያድለን አሚን ንስሐ ማለት ወደ እግዚአብሔር መመለስ ማለት ነው ንስሐ አዲስ ህይወት ይዞ ከእግዚአብሔር ጋር መኖር ማለት ነው እግዚአብሔር አምላካችን በነቢዩ ኢዩኤል ምዕራፍ ሁለት ቁጥር አስራ ሁለት ላይ በፍጹም ልባችሁ በለቅሶ በዋይታ በጾምም ወደ እኔ ተመለሱ ይላል። ንስሐ ወደ እግዚአብሔር መመለስ ማለት ነው። ወደ እግዚአብሔር እንዴት እንመለሳለን በሚለው መነጋገር ያስፈለገበት ብዙዎቻችን ንስሐ የሚለውን ቃሉን እንጂ እንዴት ወደ እግዚአብሔር መመለስ እንደሚገባ ባለማወቃችን ይህንን ምስጢር መማር ዋና ዓላማ አድርገነዋል። ንስሐ ማለት ወደ እግዚአብሔር መመለስ ከሆነ በምን ምክንያት ከእግዚአብሔር ራቅን? ከእግዚአብሔር ተለየን ብንል ዋናው ከእግዚአብሔር የተለየው ልባችን ነው። ልባችን በኃጢአት ምክንያት ሲያምፅ ከእግዚአብሔር ይለያል። አዳምና ሔዋን አባታችን እና እናታችን ከእግዚአብሔር የተለዩበት ምክንያት እግዚአብሔር አታድርጉ ያለውን ሕግ ሲተላለፉ ልቦናቸው ቆሸሸ ከእግዚአብሔር ተለዩ እግዚአብሔርን የሚያህል ጌታ ገነትን የምታህል ቦታ አጡ ከእግዚአብሔር በመለየታቸው ምክንያት እግዚአብሔር ልቦና የሰጠበት ዋናው ምክንያት እንድንጸጸትና አጥፍተናል ብለን ወደ እግዚአብሔር እንድንመለስ ነው ስለዚህ ወገኖቼ ሰው ሆኖ የማይሳሳት የለም። በዚህም ምክንያት እግዚአብሔር ሁሉንም ሰዎች ይጠራል። በመጽሐፍ ቅዱስ ሁሉም ንስሐ እንዲገቡ እግዚአብሔር የሚጠራበት ምክንያት ወደ እርሱ እንድንመለስ እና እንዳንጠፋበት ነው። እግዚአብሔር የሟቹን ሞት አልፈቅድምና በህይወት ኑሩ፣ ወደ እኔ ተመለሱ ይላል። ለምን ይጠራናል? በሕይወት እንድንኖር ነው፣ እንዳንጠፋበት ነው። እግዚአብሔር ሰዎች እንዲጠፉ አይፈልግም። ለዚህ ነው የሚታገሰን። ታግሶ የንስሐን እድሜን ሰጥቶን የኖር ነው ያለነው፣ በእግዚአብሔር ቸርነት በቅዱሳን አማላጅነት ነው። ራሱ ክብሪ ግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ አስራ ሶስት ከቁጥር ስድስት እስከ ዘጠኝ ላይ የአንድ የወይን ባለቤት አድርጎ ራሱን በምሳሌ ሲያቀርብ በወይኑ ቦታ የበቀለችው በለስ ፍሬ ሲጠፋባት በየዓመት በየዓመት እየመጣ ፍሬ ሲያጣባት፣ የወይኑ ቦታ ጠባቂ ግን በምልጃው በልመናው እባክህን ይህችን ዓመት ተዋት። አዎ ሦስት ዓመት እየመጣ ፍሬ አታባታል፣ ግን ይችን ዓመት ደግሞ ተዋት እስክኮተኩታት ኮተኩታት ውሃ እስካጠጣት የሚያስፈልጋትን መግቦት እስካደርግላት እባክህን ይችን ዓመት ተዋ ተብለን በመላእክት በቅዱሳን ጸሎትና ምልጃ ይህ ዓመት የተጨመረልንና እየኖርን ያለንበት የንስሐ ዕድሜ ነው የተጨመረልን። ማንኛውም ሰው የሚኖርበት ዕድሜ የንስሐ ዕድሜ ነው። ነገ እንወሰድ፣ ነገ እንሙት አናውቅም። ዛሬ ነው የምንድ ነው፣ ዛሬ ነው የምንመለሰው። ዛሬ ነው በህይወት ወደ እግዚአብሔር መመለስ የምንችለው። ስለዚህ ንስሐ እንዴት ታዲያ እንግባ? ማወቅ ያለብን ነገሮች አሉ። አንደኛ ልቦናችን ሊነሳሳ ያስፈልጋል። ፈቃደኛ ልንሆን ያስፈልጋል። ይሄ ነው ትምህርት ያስፈለገበት የሚያስፈልግበት ምክንያት ትምህርት ሰዎች ልቦናቸው እንዲመለስ ወደ እግዚአብሔር ተመልሰው በፍጹም ልባቸው ለዚህ ነው በፍጹም ልባችሁ ልብ ያስፈልጋል ልባችን ሊመለስ ያስፈልጋል ፈቃደኛ መሆን ያስፈልጋል እግዚአብሔር አስገድዶ የሚገዛ አምላክ አይደለም የነፃነት አምላክ ነው። ስለዚህ ነው በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አራት ላይ እግዚአብሔር ሰዎቹን ሁሉ ሊድኑና ወደ እውነት ወደ ማወቅ እውነትን ወደ ማወቅ ሊደርሱ ይወዳላል። ሁሉም ሰዎች ወደ እግዚአብሔር እንዲመለሱ ይፈልጋል። ስለዚህ ከኃጢአት ባህር ወጥተን መንቃት ያስፈልገናል። ልቦናችን ሊነሳሳ ያስፈልጋል። እግዚአብሔር ፍላጎቱ አለው። እግዚአብሔር ሰዎች ሁሉ ሊድኑ ይፈልጋል። የኛስ እንፈልጋለን ወይ? የታመመውን ሰውን እንኳ ልትድን ትወዳለህ፣ ልትድን ትፈልጋለህ ነው ያለው። አስገድዶ አያድንም። አስገድዶ ወደ እግዚአብሔር እንድንመለስ አያደርግም። አይፈልግም። እግዚአብሔር እግዚአብሔር የሚፈልገው በፍጹም ልባችን እንድንመለስ እንጂ አስገድዶ እንድንመለስ አይደለም። ዋናው ሰው ንስሐ እንዴት ይገባል? እንዴት ይመለሳል? በፍጹም ልቡ ፈቃደኛ ሆኖ ወደ እግዚአብሔር መመለስ አለብን። ብዙዎቻችን ምክንያት ምክንያት ምክንያት ይኖረናል። ገና ነኝ ወጣት ነኝ ኃጢአት እሰራለሁ ደጋግሜ ኃጢአት ስለምሰራ ለምን እመለሳለሁ፣ ንስሐ ለምን እገባለሁ እንላለን። እነዚህ ምክንያቶቻችን አያስፈልጉም። ወጣት ነኝ ገና ነኝ ካለ የዕድሜ ኮንትራት የገባ ይመስላል። ማንኛውም ሰው እድሜው አልተነገረውም እድሜ የተሰጠን መቼ እንደምንሞት የማናውቀው ሰዎች ቀን፣ ደቂቃ፣ ሰዓት የተጨማመረልን መቼ እንደምንሞት ስለማናውቅ ዛሬ ነው አሁን ነው እስትንፋሳችን ባለችበት ጊዜ ብቻ ነው ንስሐ መግባት ያለብን። ስለዚህ ምክንያቶችን ማራቅ ያስፈልገናል ምክንያት ማብዛት አያስፈልግም። ወገኖቼ ወደ እግዚአብሔር ለመመለስ የተሰጠንን እድሜ መጠቀም አለብን። ወዲያው ተነገረን፣ ዛሬ፣ አሁን፣ ለንሳ ለንሳ ተነሳስተን መሄድ አለብን። ንጉስ ዳዊት እንደ ልቤ የተባለው ምክንያቱ ምንድን ነው? ኃጢአት ሳይሰራ ኖሮ ነው አይደለም። ልቡ ንጹህ ብቻ ሆኖለት ነው አይደለም። ንጹሕ ልብ ፍጠርልኝ አለው። እርሱ እግዚአብሔር ንጹሕ ልብ ስለሚፈልግ እንደ ልቤ አለው። ምክንያቱስ ሲነገረው ፈጥኖ ይመለሳል፣ ይጸጸታል። የሚጸጸት ልብ አለው ዳዊት። ስለዚህ እንደ ልቤ የሆነ የእሴይን ልጅ ዳዊትን አገኘሁ ተባለ። አስተውሉ ዳዊት ብዙ ስህተቶች ሰርቶ ነበር። ሰው ገሏል። የሰው ሚስት እንኳ ቀምቷል። ነገር ግን ነቢዩ ናታን ተልኮ የሰውን በግ ወስደሃል ተብሎ በምሳሌ ሲነገረው ወዲያው ነቅቶ እንደዚህ አለ። በሁለተኛ ሳሙኤል ምዕራፍ 24 ላይ ታሪኩን በሰፊው ተጽፏል። አንብቡ። እንዲህ ይላል፣ ባደረግኩት ነገር እጅግ በድያለሁ። አሁን ግን አቤቱ ታላቅ ስንፍናን አድርግ ያለሁና የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ ብሎ ከዙፋኑ ወርዶ ካልጋው መሬት ላይ ተኝቶ እራሱን እየቀጣ ንስሐ ገባ። ንስሐ እንዴት ይገባል? ፈጥኖ ፈጥኖ በመንቃት ፈጥኖ በመመለስ የመዳን ቀን ዛሬ አሁን መሆኑን አውቆ ቶሎ በመንቃት እንጂ ቀጠሮ በመስጠት አይደለም። ብዙዎቻችን ቀጠሮ ነው የምንሰጠው። ለንስሐ እንዘገያለን። ነገ ከነገ ወዲያ እንላለን። በዚህ ሳምንት ውስጥ የነነዌን ጾም ስንጾም ቆይተናል። ሶስት ቀን የሶስቱን ቀን ጸሎት ጾም አስታውሱ እስቲ። ነነዌ የምትባለው ሀገር ትገለባበጣለች፣ በሳት ትጋያለች። ስለዚህ ንስሐ ግቡ እያለ የሶስት ቀን ያህል መንገድ የሆነውን ሄዶ ሰበከ ነቢዩ ዮናስ። ዮናስ ዮናስ በሦስት ቀን መንገድ ሄዶ የሰበካት የነነዌ ሀገር ሕዝብ ከታላቁ ጀምሮ እስከ ታናናሾቹ ድረስ ለጾም አዋጅ ነገሩ። ጾማችን በንስሐ መሆን አለበት። ንስሐ ገብተን ስንጾም ወደ እግዚአብሔር ተመለስን ማለት ነው። ስለዚህ ምክንያቶችን አንደርድር፣ በፍጥነት እንመለስ፣ አንዘግይ። እግዚአብሔር የሚጠራን አሁን በዚህ ስብከት ቶሎ ተመለሱ። ንስሐ የሚገባው ምክንያቶችን በማራቅ ነው። ሰይጠናዎ እንቅፋቶች ይፈጥርብናል ንስሐ ልንገባ ስንሄድ የንስሐ አባታችንን እናጣል እቤታቸው ስናንኳኳ አባ የሉም፣ ወይም ቀጠሮ ሰጥተውን እርሳቸው እረስተውት ይሆናል። ይህንን አይነት ልብ ማን ያነበዋል? እግዚአብሔር እግዚአብሔር። እንቅፋቶች ቢፈጠሩ ልብንም እንኳ ልቦናችንን ነው የሚያየው ሰው አዎ ፊትን ያያል፣ እግዚአብሔር ግን ልብን ነው የሚያየው። ስለዚህ ከልቡናችን እንነሳ እንጂ እግዚአብሔር ይቅርባይ ነው። ደጋግመን ምክንያቶችን አባን በማጣቴ ምክንያት ነው ሳንል፣ ደጋግመን እንሞክር። ወደ ካህናት ሄደን ነው ንስሐ የምንገባው። በፍጹም ከካህናት ርቀን ንስሐ የለም። ለካህናት አባቶቻችን ምስጢራችንን ልንነግር እግዚአብሔር አዟል። ሂድ፣ ራስህን ለካህን አሳይ። ደግሞም ስልጣነ ክህነት ሰጥቷል። በማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ በምድር ያሰራችሁት በሰማይ የታሰረ ይሆናል በምድር የፈታችሁት ይቅር ያላችሁት በሰማን ይቅር ይባላል ይቅር ስለመባል ነው መታሰር መፈታት የሚያወራው በዮሐንስ ወንጌል ምዕራፍ ሀያ ቁጥር ሀያ ሦስት ላይ እናንተ ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል እናንተ ኃጢአታቸውን ይቅር ያላላችሁላቸው አይቀርላቸውም፣ ይያዝባቸዋል ብሏል። እንዳይያዝብን ካህኑ አባታችንን ማንኳኳት፣ መደጋገም፣ መፈለግ ያስፈልግናል። ምክንያቱም እነሱ በምድር ካልፈቱን የሰማዩ አባታችን ሊቀ ካህናቱ እርሱ የካህናት አለቃ ነውና እርሱ ይቅር አይለንም። ይቅር የሚለን ካህን ስንፈልግ ብቻ ነው። መፍትሄው ያለው ካህናት ዘንድ ነው። ካህናቱም ኃጢአታችንን ይቅር እንድንባል ሊናዝዙን ኃጢአታችንን ሊቀበሉን ያስፈልጋል። ካህናት ቀጠሮ አክባሪ፣ ስለ ሰው ሕይወት ተቆርቋሪ መሆን አለባቸው። ካህናት አባቶቻችን ልጆቻቸውን ሊጠብቁ ሊወዱም ያስፈልጋል። ምክንያቱም መልካም እረኛ የሚባለው ልጆቹን የሚወድ ነው። ልጆቹን የሚፈልግ ነው። ንስሐ ግቡ እያለ የሚሰብክ የሚመክር፣ የሚገስጽ ነው። ስለዚህ ካህናት አባቶቻችን ደግሞ ልጆቻቸውን መፈለግ፣ መጠበቅ፣ እጅግ አድርጎ መውደድ ያስፈልጋቸዋል። ይወዱናል። ደግሞ ለዚህ ነው መስፈርት ሲያወጣ እግዚአብሔር ለንስሐ አባትነት ለክህነት ስልጣን የሚሾማቸውን መስፈርቱ ምንድን ነው ያለው? እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ዋነኛው ነው። የዮና ልጅ ስምዖን ሆይ ከነዚህ ሁሉ ይልቅ ትወደኛለህን? አለ። የመጀመሪያው መስፈርት ትወደኛለህን ካለ በኋላ በጎችን ጠብቅ። ለካስ መስፈርቱ ትወደኛለህ ተብሎ የተጠየቀው አባቶቻችን ልጆችን መጠበቅ ነው። በንስሐ መቀበል፣ ማናዘዝ፣ ኃጢአትን ይቅር ማለት እግዚአብሔርን የመውደዳቸው ምልክት ስለሆነ ካህናት አባቶቻችን ይወዱናል። ምክንያት አንፈልግ። እነሱም ምክንያቶች ምክንያቶች ይኖሯቸዋል፣ ሕይወት አላቸው። እነሱም የግል ጉዳይ ሊኖራቸው ይችላል። በነዛ ጉዳዮች የግል ጉዳዮች ተይዘው ሌላ ቦታ ሊሄዱ ይችላሉ። ግን ዋናው የምንፈልገው ለራሳችን መዳን ስለሆነ ደጋግመን አባቶቻችንን መፈለግ አለብን። ምክንያቶች መስጠት አያስፈልግም። አንዳንዶቻችን ንስሐ አለመግባት እኔ ደካማ ነኝ፣ ኃጢአተኛ ነኝ ደጋግሜ ኃጢአት ስለምሰራ ለምን ካህኑን አደክማቸዋለሁ? ካህኑንም አጣዋቸው፣ በቃ የራሳቸው ጉዳይ እንላለን። የራሳችን ጉዳይ ነው፣ የካህኑ ጉዳይ አይደለም። አሁን ካህኑማ የራሳቸው አባት አላቸው። ኃጢአት ቢኖራቸው ለካህኑ ይናዘዛሉ። ምክንያቱም በያዕቆብ ምዕራፍ አምስት ቁጥር አስራ ስድስት ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። እርስ በርስ የሚለው ካህኑ ለካህኑ ይናዘዛሉ። እኛ ግን የራሳችን ጉዳይ ስለሆነ ኃጢአት ሰርተናል በድንላል። ለመታረቅ ከፈለግን ካህናት አባቶቻችንን መፈለግ ግድ ነው። ሰው ደካማ ነው፣ ይሳሳታል። ለዚህ ነው ንስሐ እንድንገባ የንስሐ ስርዓት የተሰጠን የተሰራልን ። ስለዚህ ምክንያታችንን ማራቅ፣ ዋናው ንስሐ እንዴት እንደሚገባ ማወቅ ነው። ተስፋ መቁረጥ አያስፈልግም። ደጋግመን እንሰራ ይሆናል። እኔ አልሻሻልም የሚል ቃል ከአንደበታችን ማውጣት አያስፈልጋል። ሰው ሆኖ የማይሳሳት የለም። ተሳ ንስሐ የማይገባ ሰው እርሱ ጻድቅ አይደለም የማይሳሳት ከሌለ እንደገና በተሳሳተበት ቁጥር ንሰሐ የሚገባ እርሱ ጻድቅ ነው። ምክንያቱም መጽሐፈ ምሳሌ ምዕራፍ 24 ቁጥር 16 ላይ ጻድቅ ሰባት ጊዜ ይወድቃል፣ ሰባት ጊዜ ይነሳል ይላል። ምን ማለት ነው? ሰባት ጊዜ ይሳሳታል፣ ሰባት ጊዜ በተሳሳተበት ቁጥር ልክ ንሰሐ ይገባል ማለት ነው። ይሄ ምን አይነት ሰው ነው? ጻድቅ። ጻድቅ ሰው ማለት እውነተኛ ሰው ማለት ነው። ከውሸት ከኃጢአት ለመራቅ የሚሞክር ሰው እርሱ ጻድቅ ነው። ስለዚህ ደጋግመን ንሰሐ ለመግባት ስናስብ እንዴት ንሰሐ እንደሚገባ አወቅን ማለት ነው። ስለዚህ ምን ማድረግ አለብን? ንስሐ ስንገባ ሁሉንም ኃጢአታችንን አስበን ሳንረሳ ወደ ካህኑ መምጣት አለብን። ለካህኑ ስንናገር ራሳችንን ወቃሽ፣ ራሳችንን ከሳሽ አድርገን መናገር አለብን። ራሳችንን እንወቅሳለን እንጂ ምክንያቶች ለካህን አንናገርም እርሷ እርሱ አሳስቶኝ ነው ብለን ሰውን ስበን ወደ ንስሐ ማምጣት የለብንም። ንስሐ የምንገባው ራሳችን እንጂ የሰውን ኃጢአት ልንናገር አልመጣንምና ራሳችንን ነው የምንወቅሰው። መጀመረ እኔ ደካማ ነኝ፣ እኔ ተሳስቻለሁ፣ እኔ በድያለሁ፣ እኔ አጥፍቻለሁ እንጂ እርሱ አሳስቶኝማ አያድንም። እንዲህ ቢሆንማ አዳም ወዲያው በዳነ ነበረ። አዳም ሔዋን አሳስታኝ ነው ያለው። ስለዚህ እጮኛሞች፣ ጓደኛሞች፣ መስሪያ ቤት የምትሰሩ ሰዎች ሁላችሁ፣ እሱ ጉቦ ንብላ ብሎኝ ብለን ምክንያት መዘርዘር አያስፈልግም። ሴቷ አሳስታኝ የሚል ምክንያት አያስፈልግም። እኔ ተሳስቼ እኔ ስተት ሰርቼ እንላለን እንጂ ንስሐ ስንገባ ሰዎችን ስም ጠርተን ጎትተን ንስሐ ቦታችን ላይ ስማቸውን እየዘረዘርን መናገር አይፈቀድም። እንዴት ይገባል ንስሐ? የራሳችንን ወቃሽ ራሳችንን፣ ብቻ የራሳችንን በደል ብቻ ዘርዝረን መናገር ያስፈልጋል እንጂ ስለ ሰው በደል የሰውን ኃጢአት ዘርዝረን መናገር አያስፈልግም። ንስሐ የሚገባ ሰው በደሉን መርሳት የለበትም ምናልባት አልባት ረስቶ እንኳ ቢሆን ባስታወሰበት ጊዜ ተመልሶ መምጣት አለበት አንዳንዱ እኔ ሁሉንም ኃጢአት ሰርቻለሁ ምንም የቀረኝ የለም ብሎ ድፍና አድርጎ ሸፋፍኖ ማቅረብ ይፈልጋል አይቻልም ምስ እስቲ ሞክሩ ሀኪም ቤት ዶክተር ጋር ሂዱና ለዶክተሩ ሁሉ በሽታ ነው ያለብኝ፣ ምንም ያልታመንኩት ነገር የለም ሁሉንም ብትሉ ዶክተሩ ለሁሉም ነገሮች መድኃኒት መስጠት ይችላል? አይችልም። ስለዚህ ሁሉንም በደል ሰርቻለሁ፣ ምድር ላይ ያለ ኃጢአት የቀረኝ የለም ብሎ ሸፋፍኖ መናገር አይፈቀድም። በዝርዝር መነገር አለበት። ለእያንዳንዱ መድኃኒት መሰጠት አለበት። መድኃኒቱን የሚያገኝ ሰው ህመሙን ሲናገር ብቻ ነው። ህመሙን ያልተናገረ መድኃኒት አያገኝም። ስለዚህ ዝሙት ከሰራን ለዝሙቱ ካህኑ ዘንድ መፍትሄ አለ። ስገድ፣ ጹም፣ ሰውነትን አድክም ይላል። ለሌብነቱ መድኃኒት አለው። ስራና ብላ ለምን የሰው ገንዘብ ትመኛለህ? እያለ መምከርም ጭምር ስለሆነ ንስሐ አባቱ የሚሰሩት። ስለዚህ እያንዳንዱን ህመሙን መናገር አለበት እንጂ ሸፋፍኖ መናገር የለበትም። ሌላው ሸፋፍኖ የሚነገር ነገር አለ። እሱ ደግሞ ኃጢአቱም ማውራት በዝርዝር አይፈልግም። ዝሙት፣ ስርቆት፣ ውሸት እያለ እየሸፋፈር ይናገራል። ከውሸቱ በኋላ ስርቆት ሊኖር ይችላል። ከስርቆቱ በኋላ ግድያ ሊኖር ይችላል። እያንዳንዱ መዘርዘር አለበት። አንድ ሰው ለመስረቅ ሲገባ ባለቤቱ ከነቃ ሰውየው መቶት ይሆናል። ይሄም ነገር አለበት ሰውየው አሉ። ብዙ ጊዜ ስብከት ላይ የምትሰሙት እየመጣ ለካህኑ የሚነግራቸው ገመድ ሰረኩ ይላቸዋል ካህኑ ገመድ፣ ለወደፊቱ አትስረቅ፣ ምን ይጠቅምሃል እያሉ ያችን ብቻ የተናገረውን ብቻ ምክር ሰጥተውት ይሄዳሉ። ሌላም ቀን ይመጣና አባ፣ አሁንም ገመድ ሰረኩ ይላቸዋል። ባለፈው ምክር ያልነበረም አልነበረም? ልጄ፣ ለምን እንደዚህ ታደርጋለህ? ገመድ ምን ይጠቅምሃል? አትስረቅ ብለው አሁንም ይነግሩትና ይሄዳል። ሌላም ቀን መጥቶ አሁንም አባ ገመድ ሰረኩ ይላቸዋል። ምኑን ናሃል እስቲ በዝርዝር ንገረኝ። ምን ጠቅሞ ሆነው ገመዱ ለምን ልታስርበት ነው? ምን ልታደርግበት ነው? ብለው ሲያወጣጡት ምን አለ? አይ ከኋላው በጋል በግ ምጎትትበት ነው። አያችሁት? በግ መስረቁን አይናገርም ገመድ መያዙን ብቻ ነው የሚናገረው። ስለዚህ ከኋላ አለው። እንደዚህ አይነቱን ሰው ክርስቶስ አምላካችን ምን አለ? ትንኝን የምታጠሩ ግመልን የምትውጡ አለ። ግመሉን ይውጣል፣ ትንኙን ብቻ ግን ይናገራል። ጥቃቅኑን ይናገራል፣ ከባባዱን ግን ይተዋል። ስለዚህ ወገኖቼ ንሰሐ እንዴት ይገባል? ሁሉንም ጥርት አድርገን በመናገር ነው ማለት ነው። በአጠቃላይ ሰው ሆኖ የማይሳሳት እንደሌለ ካወቅን ልቦናችንን ጠንካራ ማድረግ የለብንም። እግዚአብሔር በመከራ እስኪቀጠን መጠበቅ የለብንም። ጊዜ ሰጥቶናል። ልቦናችን እንደ እርጥብ ልጥ እጥፍጥፍ ማለት አለበት። ተመለሱ ሲባል ጥፍ ብለን ወደ ንስሐ መግባት አለብን። ጊዜ ሰጥቶናል። በጊዜያችን ልንጠቀም ያስፈልጋል። ልቦናችንን ለንስሐ ማደንደን፣ ጠንካራ ማድረግ የለብንም። በደልኩ ብለን ከልባችን መጸጸትና ማዘን ያስፈልጋል። አንዳንድ ሰው ንስሐ ሲገባ ከአባ ጋራ እየተቀላለደ ንስሐ ይገባል። አባ ማለት ያው ደካማ አይደለን ያውቃሉ። ሰው እንዴ ምንድ ነው እያለ እየሳቀ ነው ንስሐ የሚገባው። እየሳቁ ንስሐ የለም። ከልብ ካዘኑ እንባ ይመጣል። በፍጹም ልባችሁ በጾም፣ በለቅሶ፣ በዋይታ ወደ እኔ ተመለሱ አለ እንጂ እየሳቃችሁ፣ እየተዝናናችሁ፣ እየተደሰታችሁ አላለም። ልቡናችንን መከራው ዘመን ከመምጣቱ በፊት ማምለጫው መንገድ አሁን ለንስሐ ፈጥኖ መንቃት ነው። እግዚአብሔር የንስሐ እድሜ ሰጥቶናል። ተጨማሪ ጊዜ የተሰጠን ለንስሐ ነውና ፈጥነን እንድንጠቀምበት። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት የመላእክት ሁሉ ተራዳይነት አይለየን። መልካም ጾም ይሁንላችሁ። አሜን።